ሰውነቴም መንቀጥቀጥ ጀመረ። ከእጇ ላይ ቀምቼ ወደ ስልኩ ስገባ ያልጠበቅኩት ነገር አገኘሁ። እሷንም እሱንም ምንም ሳልናገራቸው ከቤት ከቤት ወጥቼ ጠፋሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? አልሐምዱሊላህ እኔ ሰላም ነኝ። ውድ ቤተሰቦች እንግዲህ ዛሬ የማቀርብላችሁ በ ታሪኳን ያጫወተችን እህታችን ሳውዲ አረቢያ ነው የምትኖረው። ሁለታቸውም የሚኖሩት ሳውዲ አረቢያ ነው። ምንን አስመልክቶ ካላችሁ ይባልን መቀማት አስመልክቶ ነው። በጣም እያሳዘኝ ታሪክ ነው። በነገራችን ላይ ሰሞኑን ባለታሪኮ ተሰራፈዋል። ባለታሪኮችን የማቀርብላችሁ ማለት ነው። ምን ትላለች መሰላችሁ? ባለታሪኮ ሃዩዬ በዩቱብ ያንችን ቪዲዮ ደጋግሜ አይቼዋለሁኝ እና በጣም ልቤ ተሰብሮ ነበረ ስላገኘዎች ደስ ብሎኛን ይላል መጀመሪያው። ይኸውልሽ አዩዬ ቶሎ ብዬ ወደ ጉዳዩ ልግባላቸዋ ብዙ ነገር አዘበዘብሽብን አዩዬ ቶሎ ነገር ልባችን እንቀጣታ አድርግው ስለምትሉ ስለማቅ ነው። ምክንያቱም እኔም ደግሞ ያው ቶሎ ፈጠን ብዬ ተናግሬ ከዚያ በኋላ ቀልዴና ጨዋታዬን እጫወታለሁኝ። እንዲሁም ደግሞ ምክር አስተያየታችሁን ከእናንተ ትጠብቃለች። እንዲሁም ደግሞ እኔም ደግሞ ያልኳትን ብያታለሁኝ ለማንኛውም ለሄዴ ሰው ብዙም ቦታ መስጠት አያስፈልገንም። የሄዴ ሄዴ ነው፣ ህይወት ይቀጥላል። ከአዲስ ጋር መቀጠል ነው እንጂ ከሄዴ ጋር ከሞተ ጋር አብሮ መሞት የለም። ማንኛውም ሰው ቢሆን ከወደደው ጋር አይኖርም፣ ምናልባት ትንሽ ከታደሉት ውጪ። ሰው የሚወደው ጋር ቢኖር የወለዱት ሁላ ቢቆም የሰሩት ሁሉ ባይወድም ሁሉም ሰው ድሃ አይሆንም ነበር፣ እናም ደግሞ የሚከፋውም ሰው አይኖርም ነበር። በዚህ አጋጣሚ እና ምንላችሁ፣ ፈልጌ ነው ወደ ጉዳዩ ልግባ ልባላችሁ። አዩዬ ልባችን እንቀጥ አደረግሹ እንደምትሉን ተስፋ አድርጋለሁ። በነገራችን ላይ ሴቶችዬ ራሳችሁን ጠብቁ። በነገራችን ላይ እኔ የምነግራችሁ ነገር ቢኖር ራሳችሁን ጠብቁ። ምንም አይነት መበሳጨት፣ ምንም አይነት ፈገግ እያላችሁ ማሳለፍ ነው። እርግጥ ሊከፋችሁ ይችላል። ያኔ ከባድ ነው። እውነት ለመናገር በሰው ህይወት የምትገቡ ሰዎች አላህ እድሜያቸውን በአጭር ያስቀረው ብቻ ነው የምለው። እውነቴን ነው፣ ወላሂ ነገር የገባበት ሰው በጣም ይናደዳን። ባይዘዌ። እሺ አዩዬ እኔ ለስራ በሄድኩበት አጋጣሚ ሀዩዬ እኔ ለስራ በሄድኩበት አጋጣሚ የሆነች ምስኪን ልጅ አገኘሁኝ። በጣም ታሳዝናለች። እርግጥ የሀገሬ ልጅ አይደለችም። እናም ሀዩዬ እናም አዩዬ በጣም ሴትዮዋ መጥፎ ስለሆነች የተገናኘንበት ቅጽበት በጣም ትንሽ ነበረ። እኔ የሄድኩበት ስራ እኔ የሄድኩበት ስራ በውምያ ነበረ። እናም በዚህ አጋጣሚ አገኘኋት ትላለች እና ስቅስቅ ብላ ለቀሰች። ሴትዮዋ በጣም ክፉናት ስልክም ስልክ ራሱ አታስደውላትም ነበረ። እና ምን ደስ በችግሯ ውስጥ ሁኜ ስልክ ስልክ አላት። እርግጥ በሴትዮዋ ቁጥጥር ስር ነው፣ ግን ደሞ ግን ደሞ ሀዩዬ እንዲደውልልኝ ስልክ ቁጥሬን ሰጠዋት። ምንም ሳላ መነታ ችግር እንደሆነ አውቃለሁኝ። ግን ግን ሀዩዬ ያን ሁሉ አድርጌላት ያን ሁሉ ፈተና አልፌ ያን ሁሉም ችግር ተዋጥተን አብረን ያን ሁሉ የሰዎቹ የያን ሁሉ አብሬያት ነበርኩኝ። መውጫው በጣም በጣም ከባድ ነበረ። እናም ያሁን ያም ሆነ ይህም አስጠፋዋት አስጠፍቼ አስጠፋዋት አስጠፍቼ እቤቴ ካመጣዋት በኋላ እህት አገኘሁ ብዬ በጣም ተደሰትኩኝ። እኔም ደሞ እኔም ደሞ ነፍሰ ጡር ስለነበርኩኝ ደስ አለኝ። እህት የለኝም እህት የለኝም ሳውዲ አረቢያ። እናም ደሞ የቅርብ የቅርብ የምለው ዘመድ የለኝም ነበረ። በዚህ አጋጣሚ አገኘኋት። እሺ ቆይ፣ በዚህ አጋጣሚ አገኘኋት። እናም በጣም ደስ አለኝ። አዩዬ ታርሰኛለች፣ አራሽ አገኘሁ ብዬ በጣም ደስ አለኝ። የመጀመሪያ ስለሆነ ጨንቆኝ ነበረ። እናም ሀዩዬ፣ ተዋደድን፣ ካለ ልክ ወደድኳት፣ እሷም ወደደችኝ። አብረን መኖር ጀመር። ዲፍና አንድ አመት ሆነን፣ እኔም ወለድኩኝ። ወልጅ እኔም ወለድኩኝ፣ አረሰችኝ። ልክ እንደ እህት ሆና አረሰችኝ፣ አረሰችኝ። እኔም ልጄ ላኩኝ። እናም አንድ ቀንም ልክም አንድ ቀንም ሳንለያይ፣ ማለቴ በሀሳብ ቆንጆ ስራ ገባች፣ እኔም እንደዛው ልጄን ካላኩኝ በኋላ ማለት ነው እና ቤተሰቦቿንም ተዋወቅኩኝ እቤት ወልጄ እቤት ወልጄ በነበርኩበት ሰዓት ደስ የሚሉ ፋሚሊ ናቸው እና ማዩዬ ምን ተፈጠረ መሰለሽ በጣም ያመንሽው ሰው እንዲ በጣም ያመናችሁ ሰው ይጎዳችኋል ስትይኝ እውነትሽን ነበር ለካ እኔን እኔን አስታወስኩ ትላለች እኔን አስታወስኩ በዛ ቅጽበት እና ማህዩዬ ሁለት አመት ሞላል። በፍቅር ተከባብረን እየኖርን አንድ ቀን ኢጃዛ ወጥተን አንድ ቀን ኢጃዛ ወጥተን ባሌ ስልኩን አኑሮት ወጣ ስልኩን አኑሮት ወጣ አለ። ከዚያ በኋላ እኔ ኢንተርኔት የለኝም ነበረ። እናም ስሟን ጠራሁና ኢንተርኔት የለንም አቡድ የበረን ስላት አዎ የለንም፣ ስራ እንኳ ቢመጣ አለችኝ። ከዛ ዘወር ስል የባሌን ስልክ አገኘሁት። የባሌን ስልክ ሳገኘው የው ፓንትሩን ፓስወርዱን ፓስወርዱን አላውቀውም እንጂ የባሌ ስልክ እኮ ኢንተርኔት አለው ብዬ አልኳት። በስተመጨረሻ የባሌን ስልክ ፓተሩን እሷ ከፈተችው፣ እኔ ግን አላውቀውም ነበር እስ ላይ ነው ኣኪርላ ወቅቲ ብየልየዲ ማለት ጽሁፍ። እኔ በነገራችን ላይ ጽሁፍ ማንበብ በጣም ነው መጣላ፣ ወላሂል አዚም። ከቻላችሁ ከቻላችሁ በሪከርድ ወይም ደግሞ እንደዚ መውጣት ለማትፈልጉ ሰዎች እውነት ለመናገር ጽሁፍ በጣም ነው የሚያሰለቸኝ፣ ወላሂል አዚም። እናማ ሀዩዬ፣ ፓስወርዱን እሷ ከፈተችው፣ እኔ ግን አላውቀውም ነበረ። ደነገጥኩኝ፣ ሰውነቴም መንቀጥቀጥ ጀመረ። ከእጇ ላይ ቀምቼ ወደ ስልኩ ስገባ ያልጠበቅኩት ነገር አገኘሁ። እናም አዘንኩ። እሷንም እሱንም ምንም ሳልናገራቸው ከቤት ከቤት ወጥቼ ጠፋሁ። ጓደኛዬ ጋ ሄርኩኝ ከሰማሂጄ ሲደውሉልኝ ስልኬን አጥፍቼ ነበርና በጣም እንደምወዳት ስለሚያውቁ ለጓደኛ የደወሉላት ይላል። ከዛ ከደወሉላት በኋላ የለችም ብላ እሷም ዘጋችባቸው። እናም በሁለተኛው ቀን ራሴን ካረጋጋሁ በኋላ ራሴ ደወልኩለት። ምን ሆነሽ ነው የት ነሽ ብሎ ሲለኝ፣ አይ አይ ቦታ እንዳልይዝ ብዬ ነው። እኔ እኔ እኮ የልጅህ እናት ነኝ እንጂ ሚስትህ ሌላ ናት። ድጋሚ እንዳትፈልገኝ ስለው እሺ ብሎ ዘጋብኝ። አለቀ ታሪኩ። እሺ ብሎ ዘጋብኝ አለች። ያው ጽሑፉን ያው እንዲያና አንብቤ እንዳቀርብላት ነው እኔ ረሳዋለሁ በቃሌ አንብ ላኪ እንዲያነበው ላኪልኝ ጽፈሽ ላኪል ለብያት ነው። ለማንኛውም የላከችልኝ እና እሺ ብሎ ነው ዘጋባት። ለምን ምንድነሽ መሆነሽ ምናምን ሳይድ እሺ ብሎ ዘጋብኝ አለች። ከዛ ማህዩዬ ኒካዬን አውረድ ል ብዬ ስደውልለት ምንም ሳያመነታ እሺ ቀን ያዥ ብሎ አለኝ። አስባችሁ ታን ጋይስ እሷን ግን እስታሁን ድረስ አልደወልኩም፣ ምንም እንደሆነች አልሰማውኝም፣ ማየትም አልፈልግም። ይኸው ዲፍን ሶስት ወር ሆነኝ አለች ዲፍን ሶስት ወር ሆነኝ ከቤት ከወጣሁኝ፣ እሷም አልደወለችልኝ እሱም ደሞ ፍታይ ስለው እሺ አለኝ፣ ቀን እሺን ያዥ ብሎ ሲለኝ በዛው ተውኩት፣ ዚ ኒካዬም አልወረደው እሷም ልጅቷም ነው ዩተርሽ ብላ አልደወለችልኝ፣ ደወለችልኝ ምን ሆነሽ ነው ብላም አልደወለችልኝ። ብቻ የሆነው ነገር በጣም ከባድ ነው። ዋነች አረ ጉድ እንዴ! ምን አይነት ጊዜ ደረስን? ግን አረ ጓደኞቼ፣ እንዴት አይነት ጊዜ እንዴ! ሰው ስንት ነገር የዋለለትን ሰው እንደ አዙሮ ሰው የሚያቀውን ሰው እንዴ የምታፉትን ሰው ባል ራሱ እንዴው መቀማትን። አይ አይደብርም ጋይስ፣ ግን አይደብርም። ማም ለማንኛውም ራሳችሁን ጠብቁ ሴቶች። በመጨረሻው ጊዜ ላይ ነው የደረስነው ና ያው አሁን ይቺ ልጅ አሁን ማለት ነው ልጇን ልካ እስተ ዛሬ የሰራችው ገንዘቤ በሙሉ በሙሉ ገንዘቤ በሙሉ በሱ ቤተሰቦች ስም ነው አለች። ነው በኔ ቤተሰቦች ምናምን የለኝም፣ በራሴ ስም የለኝም፣ በሱ ስም የለም። ጠቅላላ በማን ነው? በቤተሰቦቹ ስም ነው አለች እሷ። ስለዚህ አዩ ገንዘቤን እራሱ ላግኝ አላግኝ እማቀው ታሪክ የለኝም። አዩ ልቤ በጣም ቆስሏል ልክ ያንቺን ሪካርድ ሲስ ያንቺን ቪዲዮ ሳይ አልቅሽ ለሞት እስከ መጨረሻው ድረስ አዳመኩት። የሚያመሳስለን ነገር ገንዘባችን አንድ ላይ መሆኑ ገንዘባችን በስማችን አለመሆኑ አንድ የሚያደርገን ነገርና በማቀው ሰው ተከዳው ስንት መከራየን በልቼ ከኮንትራት ቤት አውጥቼ ሰው አድርጊያት አዙራ ባሊን ቀማችኝ አለች። ጉድ፣ ጎር፣ ጎር፣ ጎር፣ ጉድ ሩንታ የሚባል ነገር ወንድየው ማለት ወንድ ፊት አይቶ ነው፣ በነገራችን ላይ የሚጠገው ሴቶቹ ግን ምን ነካቹ? ይምር ወይኒ ወይኒ ወላ አንጀት በላችኝ። የምር ያኔ ተደዋውለንም አውርተናል። ላኪን ግን ወላ ሄላዚም በዝልክ ይባሳል ለሚባለው ለካውነት ነው ጋይስ። ይምር ፈጣሪ ይጠብቃች። ዝሮዝሮ ዝሮ ማለት ነው ትዳር በትዳር ማከለ የሚገባን ሰው ስንት ነገር ሰው ገንብቶ በማይረባ ሰው በደቂቃ ተዳር ማፍረስ በጣም ከባር ነው በነገራችን ላይ ትዳራችሁን ያመረ የሰመረ ትዳራችሁን እሱ ይጠብቅላችሁ። በነገራችን ላይ የምር እንዴት አይነት ሊያገባን፣ እኛ እኮ እንኳን አይደለም በርቀት ፍቅር በርቀት ትዳር ይኸው ነው እንላለን። አብራሁን አመሽ አስጣለችው፣ አብራሁን አኳል አስጣለችው። ቀማቻት እኮ አይንባይ፣ አላህ የሞኝነት አምላክ ሲያዋርዳት፣ የዛን ቀን ያንን ፓተሩን ከፍታ ሁሉንም ነገር ማያጥ ወይችኛ አይቶ፣ አላህ ሲያዋርዳቸው የምር እውነት ተሰለስላለች እንጂ አትበጠስም። ጋር ይሶላ ያላዚህ እውነት ብቻ እናንተ እውነትን ብቻ ተከተሉ። እውነትን ብቻ የያዙ አንድ ቀን ሁሉንም ነገር መልስ ይሰጣችኋል ፈጣሪ። እውነቴን ነው ወላሂ። እስተግፊሩላህ ላዚም። ለማንኛውም ይህን ይመስላል። እኔም መተንፈስ ሁሉ እያቃተኝ ሰው አራት ራሱ ማለት ነው ወላሂ ላዚም። በቃ ተጎድቶ ምናምን ደዚህ ሰው ሲያወራኝ ሁኔታ ቃላችሁ ልቤ ስስ ነው ወላሂ እና በጣም ያሳዝናል። ለማንኛውም በዚጉን የተባሏን ትቀምታለች የሳውዲ አረቢያ ኢጃዛ ቤት ያለች ልጅ እንዲያው አፈር ዴም ቤ አፈር ዴም በልተሽ ሌላ ምን ይባላል? ዘለኩ ታሪክ ኮነ ወላ ልዓዚ አስተግፊሩላህ ወአቱቡ ኢለይህ እና ለማንኛውም ይሄን ይመስሏን ብዙ ጽሁፍ ደ ጻፈችልኝ በነገራችን ላይ ያው ቆርጨን ያነበብኩላችሁ ብዙ ነው ማለት ንባብ ላይ ብዙም አይደለሁኝም ዓይኔን ያመኛ እንደዚህ ልቤ ሁሉ ነው የሚያመኝ ብዙ ጽሁፍ ሳነብ ማለት ነውና ለማንኛውም ሰላማችሁ ይብዛ በድምጿ ብገባ ራሷ ችግሯን ትንትን አርጋ ብትናገር ራሷ ነበረች ና ተጠንቀቁ በስደትም ያላችሁ በአገር ቤትም ያላችሁ ሰዋት ታስጠጉ፣ ሰዋት ተመኑ በያቸው ሀዩ ብላለች። እና ይውላችሁ እንደዚህ እየሆነ ነው። ጠርጥር በሰኔ ጦር አለ ቤት ሻለችው ያሉትን ሴቶች ራሱ ፈትሹ፣ ጋይስ ፈትሹ ረግሬያቸዋለሁ። ወቸው ጉድ። እሱ ሲጠብቅ ነው። በነገራችን ላይ አስተሳሰችን እሱ ያዝልን። የምሬ ነው ወላላዚህ